በስመ አብ ወወልድ ወንፈስ ቅዱስ አህዱ አምላክ አሜን። ስንክሳር ዘወርሃ መጋቢት። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 23 በዚች ቀን የዮናኬር ሴት ልጁ የወለደችው ታላቅ ነቢይ የዳንኤል አረፈ። ናቡከደነጾርም ኢየሩሳሌምን በወረራ ጊዜ አባታቸው ዮናኬር አናንያን፣ አዛርያንና ሚሳኤልን ሦስቱን ልጆቹን የልጁን ልጅ ዳንኤልንም ወሰዳቸው። ከእነርሱም ጋር ከእስራኤል ልጆች ብዙ ሰዎች ማረ። ይህም ዮናኬር የንጉሱ የኢዮአቄም ልጅ ነው። ኢሳይያስ ለሕዝቅያስ ንጉስ ትንቢት እንደተናገረ የቤተ መንግስቱንና የቤተ እግዚአብሔርን ዕቃ ሁሉ ናቡከደነጾር ወደ ባቢሎን ወሰደ። ይህ ዳንኤል ያን ጊዜ በእድሜው ታናሽ ነበር። ፍጹም የሆነ ታላቅ ተጋድሎን ተጋደለ። እግዚአብሔር መንፈስም አድሮበት በባቢሎን አገር ትንይስ ሲናገር ኖረ። ምርኮ በሆነ በአራተኛው ዓመት ናቡከደነጾር የምታስፈራ ራእይን አየ። ከእንቅልፉም በነቃ ጊዜ ያችን ሕልም ረሳት። በባቢሎን የሚኖሩትን ሁሉን ጥበበኞች ሰበሰባቸው። ከእርሳቸውም ያችን ራእይና ትርጓሚዋንም እንዲነግሩት ፈለገ። እነርሱ ግን ያችን ራእይና ትርጓሚዋን ሊያውቋት አልቻሉም። የባቢሎንን ጥበበኞች ሁሉ እርሱንና ባልንጀሮቹ ሰለስቱ ደቂቅን ይገሏቸው ዘንድ ንጉሥ አዘዘ። ዳንኤልም ይህን ነገር ሰምቶ የዘበኞችን አለቃ ስለምን እንዲህ ያለ ትእዛዝ ከንጉሥ ዘንድ ታዘዘ ብሎ ጠየቀው። እርሱም ንጉሥ ስለ አያት ራእይ ነው የባቢሎንና የግብጽ ጠቢባን ሁሉ እርሷን ራእዩን ትርጓሚዋንም ሊነጉት አልተቻላቸውምና ነው ብሎ መለሰለት። ዳንኤልም የዘበኞቹን አለቃ እኔ ለንጉሥ ሕልሙን እንደምነግረውና ፍቹንም እንደምተረጉምለት ስለ እኔ ንገረው እሊህንም ተዋቸው አለው። ከዚህም በኋላ ዳንኤልም ወደ እግዚአብሔር ጸለየ። ባልንጀሮቹ ሰለስቱ ደቂቅም ከእርሱ ጋር የንጉሱን ሕልም ፍችዋን ይገልጥላቸው ዘንድ በአንድነት ማለዱ፣ ጸለዩ፣ ለመኑ። እግዚአብሔርም ገለጠላቸው። ዳንኤልም ወደ ንጉሡ ገብቶ ሕልሙንና ፍቿን ነገረው። ከእርሱ በኋላም ስለሚነሱ ነገሥታት ከእነርሱም ከእያንዳንዳቸው የሚሆነውንም ገለጠለት። የዳንኤል ቃልን ናቡከደነጾርን ደስ አሰኘው። በፊቱም ሰገደ፣ ብዙ እጅ መንሻም ሰጠው። ታላቅ ክብርንም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾመው። ከዚህም በኋላ ናቡከደነጾር ሌላ ሕልም አየ። ያንንም ተረጎመለት፣ እንዲህም ብሎ አስረዳው። ስለ ታበይክ እግዚአብሔር ከሰው መካከል አውጥቶ ከአራዊት ጋራ በዱር ሰባት ዓመት ያኖርህ ዘንድ አለው። እንደ እንስሳም ሳር ትበላለ፣ ከሰባት ዓመትም በኋላ ወደ መንግሥት ይመልሳል በማለት ይህም ተፈጸመበት የነገረው ሁሉ ናቡከደነጾር ከሞተ በኋላ መልአክ በግድግዳ ላይ የጻፋትን ለልጁ ለብልጣሶር ተረጎመለት። በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሑፉ የተቆጠረ የተመጠነ የተመዘነ እንደሆነ ትርጓሜው ዙፋኑንና መንግሥቱን እግዚአብሔር ለሌላ የሰጠው መሆኑን ገለጠለት። እንዲህም አለው ቢመዝንህ ጎሎ ቢመዝንህ ጎደሎ ሆነህ አገኘህ መንግሥትህንም ለፋርስ አሳልፎ ሰጠ። ትንቢቱም ተፈጸመች አለው እግዚአብሔርም እስከ ፍጻሜ እግዚአብሔርም እስከ ዓለም ፍጻሜ የሚነግዙትን ነገሥታት በራእይ አሳየው። የሐሳዊ መሲህንም መገለጥ አሳየው። ከዚህም በኋላ የእግዚአብሔርነቱን ክብር ልዕልናውን፣ ጌትነቱን አሳየው። የክብር ባለቤት ክርስቶስን ወደ ዓለም መምጣቱን ትንቢት ተናገረ። ሱባዮችንም ወሰነ። እነዚያ ሱባዮችን በተፈጸሙ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ መጣ። ክርስቶስ ይመጣል ይገድሉታልም፣ ለኢየሩሳሌምም መዳኛዋ ይሆንላታል ብሎ ትንቢት እንደተናገረ የክብር ባለቤት ከሆነ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 ፊቀን የወይን ጠጅ እያውጣጡ ይሰጡት ነበር። ንጉሱም ሁል ጊዜ ይሰግድለታል። ቤል ጣዖትም ከንጉሱ ቤት የሚሰጡትን የሚበላና የሚጠጣ ይመስል ነበር። ንጉሱም ዳንኤልን ለቤል የማትሰግድ ለምንድን ነው? አለው። ዳንኤልም ንጉሱን እኔስ ሰማይና ምድርን ለፈጠረ ፍጥረቱንም ሁሉ በሕያውነት ለሚያኖር አምላክ እንጂ የሰው እጅ ለሠራው ጣዖት አልሰግድም አለው።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 ያሳፈርከው አንተ ገናና ነህ ብሎ ጮኸ። ዳንኤልም ሳቀ። ለንጉሱ የወንዶችና የሴቶችን የልጆቹን ፍለጋቸውን በአመድ ላይ አሳየው። ንጉሱም የጣዖታቱን ካህናት ይዞ መረመራቸው። እነርሱም ውስጥ ለውስጥ ተሰውረው የሚገቡበትና የሚጠጡበትን ለንጉሱ አሳዩት። ያን ጊዜ ንጉሱ ተቆጥቶ የጣዖቱን ካህናት ከሚስቶቻቸውና ከልጆቻቸው ጋር ገደላቸው። ጣዖቱንም ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኩራቡንም አፈረሰ። ከዚህ በኋላ ደግሞ የባቢሎን ሰዎች የሚያመልኩትና የሚሰግዱለት ታላቅ ዘንዶ ነበር። ንጉሱም ዳንኤል ይህንስ አምላክ አይደለም ትለዋለህን? እነሆ ሕያው ነው፣ ይበላል ይጠጣል። ናስ ነው ትለው ዘንድ አትችልምና ስገድለት እንጂ አለው። ዳንኤልም ለንጉስ እንዲህ ብሎ መለሰለትን ይስ በሕያውነት ከሚኖር ከእግዚአብሔር በቀር ሌላ አልሰግድም። ያ ግን ያለ ሰይፍና ያለ በትር ይህን ከይሲ እገድለው ዘንድ አሰናብተኝ አለው። ንጉስም አሰናበትኩ አለው። ጠጉሩንና አደሮ ማር ወስዶ እንደ እንቁላልም አድበል ብሎ በእሳት አጋለው በሞራም ጠቅልሎ ለከይሲው አጎረሰው በዋጣውም ጊዜ ሆዱ ተሰንጥቆ ሞተ ዳንኤልም የባቢሎን ሰዎች የባቢሎን ሰዎች ሆይ፣ አምላካችሁን ተመልከቱ አላቸው። የባቢሎን ሰዎችም በሰሙ ጊዜ እጅግ ተቆጡ። ወደ ንጉሱም ተሰብስበው አይሁዳዊው ዳንኤል ነግሦአልን? እነሆ ቤልን ሰበረው፣ ካናቶችንም ገደላቸው። ከዚያም ደግሞ የዘንዶውን ገደለው። አሁን እነርሱን ዳንኤልን እንድንገለው ካልሰጠ እርሱን ዳንኤልን እንድንገድለው ካልሰጠህን አንተን ቤተሰብንም እንገላለን አሉት። ንጉሱንም ንጉሱንም እጅግ ባስጨነቁት ጊዜ ስለ ዳንኤል አዘነ፣ ግን ዳንኤልን ሰጣቸው። እነርሱም በአንበሶች ጉድጓድ ውስጥ አሉት። በዚያም ሰባት ቀን ወረ ከረሃብ ጽናትም የተነሳ እንዲበሉት በሌላ ጊዜ የሚሰጧቸውን በእነዚያ ቀኖች ምንም ምን አልሰጧቸው ነበር። እግዚአብሔርም መላኩን ወደ እንባቆም ላከው። እርሱም በኢየሩሳሌም ውስጥ ለአጫጆች ምሳ ተሸክሞ ሲሄድ በራስ ጠጉር ተሸክሞ ወስዶ ዳንኤል ባለበት ጉድጓድ ውስጥ አኖረው። ዳንኤልም ተመግቦ እግዚአብሔርን አመሰገነ፣ በዕንባቆምም ቃል ተረጋጋ። በዚያችም ሰዓት እግዚአብሔር የላከው መልአክ ወደ አገሩ ወደ ኢየሩሳሌም መልሶ አደረሰው። በሰባተኛይቱ ቀንም ስለ ዳንኤል እያለቀሰ ንጉሱ ወደ ጉድጓዱ መጣ። ዳንኤል ሙቶ አንበሶቹ የበሉት መስሎት ነበርና፣ ወደ ጉድጓዱም ሲመለከት ዳንኤልን አየው። አንበሶችም እንደ ድመቶች እግሮቹን እየላሱ እግሮችንም በታች ጥፍጥፍ ብለው ተኝተው ነበር ከእግሮቹ በታች ጥፍጥፍ ብለው ተኝተው ነበር። ንጉሱም እግሮቹን እስኪመልሱ እስኪ ንጉሱም እግሮቹን እስከሚልሱ እንደ ድመቶች አንበሶችን ያገረመለትና ያስገዛለት የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያን ጊዜ ዳንኤልን ከጉድጓድ እንዲያወጡት እነዚያንም የዳንኤልን ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉስ አዘዘ። ወዲያው እነዚያ አንበሶች ከንጉስ በንጉስ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖረ። እርሷም ሰባ ዘመን ናት። ከዚያም በኋላ በሰላም በፍቅር አረፈ በጸ ሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። አርኪ ሰላም ለዳንኤል እንተፈከረ በቃሉ ህልመ ንጉሥ ውረ እንዘ ትርጓሚሁ ያተሉ ተዘኪ ሮሙ ረድኤት ዘተወበቶ እምላይሉ ሰበበ በጸሎት አምላከ ዳንኤል ይብሉ እማፈ አናብስ ድህኑ ሰማይታት ኩሉ። በዚህችም ቀን በጌታችን ላይ ቢመክሩ የአይሁድ ማህበር በቀያፋ ቤት ተሰበሰቡ። ይቅርታውና ቸርነቱ ከእኛ ጋራ ለዘላለሙ ይኑር አሜን። መጋቢት ሃያ ሦስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ነቢየ እግዚአብሔር ቅዱስ ዳንኤል፣ የስሙ ትርጓሜ እግዚአብሔር ፈራጅ ነው ማለት ነው። ወራዊ በዓላት፦ ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ቅዱስ ሶሎሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል በዚያን ጊዜም ንጉሡ አዘዘ። ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙት። በነጋውም ንጉሡ ማልዶ ተነሳ። ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው፣ ዳንኤል ዳንኤልንም ንጉሡ በፊቱ ቅንነት፣ ዳንኤልም ንጉሡን በፊት ቅንነት ተገይቶብኛልና አምላኬ መላኩን ልኮ የአንበሶችን አፍ ዘጋ፣ አንዳችም አልጎዱኝም አለው። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም።